ምንም ነገር እንዳታያትሽ እንዳታስቀኝ። እግር ባይኖር መሄጃ ወደ ሻቦታ መንጎጃ እንደ ልብ ባችል መራመድ የሱ ውሳኔ ግን ሰላም አለይኩም ወራህመቱላሂ ወበረከቱ። ወዲ ዩቲዩብ ተመልካቾቻችን እንደናችሁ ሰላም ናችሁ? እኛ አልሐምዱሊላህ ሁሉ ሰላም። ያው ባለፈው ፕራንክ ቪዲዮ ሰርተን ያው አብዛኛቻችሁ ወዳችሁታል እና ባለፈው ዜዶ ፕራንክ አድርጋይ ነበር። በጣም አስቀያሚ ፕራንክ ማለት ነው። ያው ከሴት ልጅ ማይጠበቅ ትንሽ አበሳጭቶ ነበር። የተፈጠረውን ነገር አይታችኋል። እና ዛሬ ደግሞ በዛ ደግሞ የመልስ ምት ሌላ ፕራንክ ቪዲዮ አምጥቼላችኋለሁ። ማለት እኔን ዛሬ ፕራንክ ማደርጋት። ደግሞ የዛሬ ፕራንክ ለየት ያለ ነው። ማለት እሷ አሁን ወጣ ብላለች፣ እዛ ጓደኞች ጋ ምናምናት እና የቁት ልጅ ጋር ደውዬ የቁት አወራት አለሁ እሷ ጋር ተነጋግረናል። ያው ፕራንክ ምናምን እዚህ እድሮ እናደርጋታል ምናምን ተባብለናል። እና እሷ ጋር ደውዬ የድሮ ፍቅረኛዬ እንደሆነች ምናምን ድምጿን አታውቃትም በይዘው፣ አዲስ ነው የመጣችው ልጅቷ። በጠለብ አዲስ ነው የመጣችው፣ አላስተዋወቅኳቸውም። በስም ነው ብቻ የሚተዋወቁት እና ፕራንክ ነው ማደርጋት እሷ ጋር የድሮ ፍቅረኛ ጋር እያወራሁ ነው የትምህርት ቤት ጓደኛ ናት ምናምን ብዬ አክት ማረገው፣ እንደዛ ነው ድሮ አብረን እንደነበርን ኢትዮጵያ እያለን ሃይስኩል ላይ ምናምን እንደምንተዋወቅ እንደዚህ አይነት አክት አድርጋለሁ። እሱ አሁን ቪዲዮ እንሰራል ተባብለን ትመጣለች። ከዛ ቪዲዮውን በቃ እንጀምር ምናምን ትላለች። ልክ ቪዲዮውን ጀመር እንዳደረግን እኔ ስልክ እንደውዬ ልጅቷ ጋር ማውራት ጀምራለሁ ማለት ነው። ከዛ የምታሳየውን ሪያክሽን እናያለን ማለት ነው ምን እንደሚሰማት ያው እንግዲህ ባለፈው እንዳናደደች እንደማናደዳት እርግጠኛ ሆነኝ እና ፋሚሊ ያለውን ነገር አሳየችኋለሁ። ትመጣለች፣ አሁን ቪዲዮ ምናምን ጀምሬያለሁ ነው የምላት። አብራችሁን ቆይ እሺ። አዚዷ ነይ እንቀረጽ። አዲስ አይዲያ አይዲያ አለኝ ብለሻል እንግዲህ ያለሽ አስጀምሩ አለሁ ቶሎ ጊዜ፣ ሰላም ባያቸው ሰላም እያልኳቸው ነበረ። እንደምን ቸገራለህ? ከአሁን በኋላ እኮ ቤተሰብ ሆነዋል። ጥያቄና መልስ ነው። ሰላም፣ ሰላም፣ ሰላም። ማይክ ደግሞ አዲስ ማይክ ገዝተናል። ያው ድምጻችን በደንብ እንደምትሰማችሁ ተስፋ እናደርጋለን። ስለምትሉ ብዙ ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሰላም እና ዛሬ ጥያቄ አዘጋጅ ማለት ነው ጥያቄው መለከት ነው ጥያቄው እና ያኔ ማወቅ ስለምፈልግ ነው ማለት ነው ያዘጋጀሁለት። እና እስኪ አሁን አብራችሁን ቆዩ እንጠያየቃለን እና ወደ መጀመሪያው ጥያቄ ነው ባለፈው አፋጠሽ አፋጠሽ ዱቄ በዱቄ ታረሽ አሁን ይመጣ፣ ማለት ነው ይሄ ነው። አንቺ አለይኩም ሰላም

አዎ የምር እንደመጣሽ ምናምን ሰምቻለሁ ሰው በሰው ስላንቺ ስለምጠይቅ ብዙ ጊዜ ሰምቻለሁ የምር እን በጣም ደስ ይላል የምር ደህና ገባሽ አዎ ደህና ነኝ አልሀምድሊላሂ አሁን ብዙ አመት ሆነኝ እኮ እዚህ ታደርጊዋለሽ እኛ መጣ ስንል ኢትዮጵያ እናንተ አንተ መጣችሁ አንድ ጊዜ ማለት አስቸኳይ ሰክ ነው። አይ፣ ወደዚህ ነው። የሆነ ሆነ ጓደኛ ነው ነው። አዎ የምር በጣም ደስ ብሎኛል ስላገኘሁ እንዴ ይረሳል እንዴ ደግሞ አንቺ የሃይ ስኩል ላይፍ እናንተ ማምን እኛ በልጅነታችን ወተን እዚሁ ቀልጠን ቀረን እናንተ ከዛ በኋላ ብዙ ላይፍ ታሳልፉ ይሆናል እኛን ምንጊዜ ሰው ሀገር ላይ አረበኞችም አረበኞች ታውሽ እንዴ የሰደብሽ ይመስላታል ቀልደን ወይ ወይ

አዎ ሀይስኩል ስኩል እያለን ዘጠነኛ ክፍል ታይ ታሰብሻለሽ። የምር አግኝቼሽ እስከ ማውራሽ ነበረ እኔ የምትቸኮል ታውቂያለሽ። በጣም ደስ ብሎኛል ስላገኘሁሽ። በቃ ይሄ ነው ስልክሽ? ስልክ ሰጥተውሽ ነው ግን የአሁኑ ጠለብ በማሻላ ስልክ ምናምን ይሰጧችኋል። አዎ፣ ደስ ይላል። እሺ አውሪኝ አሁን። አዎ፣ በጣም እንዴ! ኔም እራሱ የምር ደስ ይለኛል። የምር ናፍቀሽኝ ነበር ግን ታውቂያለሽ

እንደምን ችግር አለ? ቤተሰብ አይደሉ የወቀው ሁሉንም ነገር ካላት ታዲያ ቤተሰብ ናቸው። ምን አይደብርም ካላት ምን

እሺ ቤተሰብ በቃ ቪዲዮ ቪዲዮው እንዳይረዝምባችሁ፣ ያው ቪዲዮ ትንሽ አንጨርጭርኳት። ወላይ በጣም ነው የተናደደችው።